የአዲስ አበባን ማዘጋጃ ቤታዊ ስራዎችን እየመራ የሚገኘው የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽህፈት ቤት ከተማዋን ለነዋሪዎቿ ምቹ የማድረጉን ስራ አጠናክሮ እየሰራ እንደሚገኝ ገልጿል። በዚህም ከተማዋ ጽዱ እንድትሆን የቆሻሻ አሰባሰብና አወጋገድ አቅምን ማሳደግ መቻሉ ነው የተገለጸው። አሁን ባለው ሁኔታ ቆሻሻ መሰብሰብ ኤፊሽንሲያችን አዲስ አበባ ላይ ከዘጠና አራት ከመቶ በላይ ማድረስ ችለናል። በዚህ ቆሻሻ አንድ ቦታ ተከምሮ የማያድርበት ቆሻሻ መሰብሰብ ላይ ተደራሽ ያልሆንባቸው አካባቢዎች የሉም ማለት ነው። ቆሻሻን መልሶ ጥቅም ላይ የመዋል ስራ አሁን ላይ 12 በመቶ መድረሱ የተገለጸ ሲሆን በዚህም በርካታ የስራ ዕድሎች መፈጠራቸው ተገልጿል። በየመንገድ ዳር የሚገኙ የቆሻሻ መጣያዎች ላይ ጉዳት የሚያደርሱ አካላትንም ተገቢው እርምጃ እንዲወሰድባቸው የማድረግና መልሶ የመጠገን ስራም እየተሰራ እንደሆነ ተገልጿል። በከተማዋ ከጤና ተቋማት የሚወጡ አደገኛ ቆሻሻዎችንም የሚወገዱበት መንገድ ላይ በትኩረት እየሰራ እንደሆነ ነው የተነሳው። ረብ ያለው ዌስት ቱ ኢነርጂ መቃጠያው የትኛውም ቆሻሻ መነጅ ማድረግ ስለሚችል አሁንም ጭምር እንግዲህ አብዛኛዎቹ ተቋማት ሆስፒታሎች፣ ጤና ጣቢያዎች የሚያመርቱትን ቆሻሻ ወስደን የክፍያ ስርዓት አለው። በዛ እያስከፈል ዌስቱ መነጅ እንዲሆን እያደረግን ነው። ግን በዘለቄታዊነት ጤና ቢሮ የከተማችን ምግብ መድኃኒት ቁጥጥር ባለስልጣን ስልጣንም አሳይመንቱ ወስዶ በጋራ እየተነጋገርንበት ነው። ራሱን የቻለ መቃጠያ ያስፈልጋል። ያንን በዛ ልክ እንሰራለን። በወሳኝ ኩነት ዘርፍም አንድ ሰው አንድ ማንነት ብቻ እንዲኖረው የማድረጉ ስራ በፋይዳና በዲጂታል የነዋሪዎች መታወቂያ በኩል በትኩረት እየተሰራ እንደሆነ ተገልጿል። አንድ አንድ ሰው አንድ ማንነት ይኖረው ብለን ነው እየተንቀሳቀስን ያለነው ግን ደግሞ ያንን ማረጋገጥ የሚያስችል ስራ እስካሁን ድረስ አልሰራንም ሶ ሰው ፕሮፐርሊ ባዮሜትሪክ ዴታው ተወስዶ ሬጂስተር ካል ካልደረገ በስተቀር አንድ ሰው አንድ መሆኑ ማረጋገጥ አንችልም። ሰው የተለያየ ማንነት ይዞ መታወቂያ የሚያወጣበት ለተለያየ ፍራውድ የሚጋለጥበት እና አይዴንቲቲ ቴፍትም ጭምር የነበረበት አይነት ሁኔታ ስለ ነበረ ያንን ኢዴንቲቲ ቬሪፊኬሽን ና የሴኩሪቲ ስራ መስራት የምንችልበትን መደላድር ዛሬ መፍጠር መቻል አለብን፣ በሚል እየድን ያለ ነው። እስካሁን ከአምስት ሚሊዮን በላይ ነዋሪዎች የፋይዳ መታወቂያ እንዳወጡም የተገለጸ ሲሆን በቀጣይም ሁሉም ነዋሪዎች መታወቂያው እንዲኖራቸው ይሰራል ተብሏል። የተለያዩ የወሳኝ ኩነት ምዝገባዎች በተለያዩ ተቋማት እንዲመዘገብ እየተደረገ ሲሆን 147 የጤና ተቋማት ላይ ባለሙያዎችን በማስቀመጥ ለሚወለዱ ሕጻናት የልደት ሰርተፍኬት የመስጠት ስራ እየተሰራ ይገኛል ተብሏል። ይህንን አሰራር በቀጣይ በጤና ተቋማት በሚገኙ ባለሙያዎች እንዲሰጥ እንደሚደረግ እንደሚፈለግም ሲገለጽ በከተማ አስተዳደሩ ስር ያሉ ተቋማትም የሚሰጡት አገልግሎት በወሳኝ ኩነት መረጃ ላይ ብቻ የተመሰረተ እንዲሆን የማድረግ ስራ ይሰራል ተብሏል። የከተማ አስተዳደር ውስጥ ያለ ማንኛውም ተቋም መረጃዎችን ከኛ ብቻ በመውሰድ አገልግሎት እንዲሰጥ ማድረግ፣ ከኛ ጋር ያለው መረጃ የተደራጀና ዘመናዊ ሲሆን መሬትም ጋር የሰነድ ማረጋገጫ አገልግሎትም ጋር ሌሎችም ጋር የሚሰጠው አገልግሎት የጠራ ስለሚሆን እዛ አካባቢ ላይ ትኩረት አድርገን እየሰራ እንገኛለን። በከተማ የአደጋ ስጋትን ለመቀነስና በቂ የሆነ የመከላከል አቅም ለመፍጠር እየተሰራ እንደሚገኝም ገልጸው፣ ተቋሙ ዘመኑን የዋጀ ቴክኖሎጂ እንዲታጠቅም ለማድረግ ይሰራል ተብሏል። የእሳትና ድንገተኛ አደጋ ዋነኛ ስርዓት ተደርጎ የሚወሰደው የአደጋ ስጋት መቀነስን በተመለከተ ነው። ይህን ማድረግ የሚያስችል ሪስክ ፕሮፐርሊ ማፕ የማድረግ የአደጋ ስጋትን የመቀነስ አደጋ ቢከሰት ደግሞ ለዛ በቂ ቅድመ ዝግጅት የማድረግ ስራ እየተሰራ ነው ያለው። ከዛም ባለፈ እንግዲህ በዘላቂነት ደግሞ ተቋሙ ዘመናዊ ቴክኖሎጂ እንዲታጠቅ ከማድረግ አንጻር በተለይም የኢመርጀንሲ ሲስተሙ የሄልፕ ዴስኮችን የማቋቋም አደጋ ቢደርስ ቶሎ ምላሽ መስጠት የሚቻልበትን አይነት ሁኔታ ተፈጥሯል። ባለፈው ግማሽ ዓመት ሁለት መቶ አርባ አራት አደጋዎች ሲደርስ ወደ 370 ሚሊዮን ብር የሚገመት ንብረት እንደወደመም ተገልጿል። ከ7 ቢሊዮን ብር በላይ የሚገመት ንብረት ደግሞ ማዳን ተችሏል። በከተማዋ በአብዛኛው እየደረሰ የሚገኘው አደጋም ከጥንቃቄ ጉድለት የመነጨ መሆኑ ነው የተገለጸው። አብዛኛው አደጋ ስናጠራ ከኤሌክትሪክ ጋር የተያዘ አደጋ ነው። ምንድን ነው ኤሌክትሪክ እንዴት ሊነሳ ቻለ ስንል ኪችናችን ላይ የምንጠቀምበት ኤሌክትሪክ በማንዋል ወር ደግሞ ራሳችን ቀጣጥለን የምንጠቀምበት ነው በመብራት ላይ ሙያተኛ እንኳ አይቀጠሉም። ራሳችንን እንቀጥላቸዋለን። ከዚህ ጋር ተያይዞ የሚነሳው የጥንቃቄ ጉድለት ብዙውን ፐርሰንት የሚሸፍነው አንዱ ኤሌክትሪክ ቃጠሎ ነው ማለት ነው። ሌላው በማዘጋጃ ቤታዊ አገልግሎት ትኩረት ተሰጥቶት እየተሰራ የሚገኘው የኤሌክትሪክ አገልግሎት ሲሆን ነዋሪዎች ያልተቆራረጠ የኤሌክትሪክ አገልግሎት እንዲያገኙ ምክንያት የሆኑ ችግሮች ላይ መፍትሄ እየተወሰደ ነው ተብሏል። ያረጁ መሰረተ ልማቶችን መልሶ መተካት ዘላቂነት እንዲኖራቸውም ከኮደ ዴቨሎፕመንት ጋር በማሳሰር እነዚህ ዩቲሊቲዎች በአየር ላይ ከሚሄዱ በመሬት ውስጥ ቢሄዱ ሞር ለአደጋ ጊዜ ተጋላጭነታቸውን መቀነስ እንችላለን፣ በዘላቂነትም የተሻለ አገልግሎት መስጠት ይችላሉ በሚል እየተሰራ ያለ ስራ አለ። በኮሪደር ልማቱ እየተገጠሙ የሚገኙ ስማርት ፖሎች ደግሞ ዘርፈ ብዙ ጠቀሜታ እንዳላቸው ተነግሯል። እነዚህ ስማርት ፖሎች አንደኛ ኢነርጂ ኤፊሽንት ናቸው። ከዛም ባለፈ የተለያዩ መሰረተ ልማቶችን አቀናጅተው የያዙ ናቸው። ሲሲቲቪ ካሜራ አላቸው፣ ዲጂታል ስክሪን አላቸው። ራሳቸው ደግሞ ሞሽን ዲቴክት ማድረግ የሚችሉ ላይት ዲቴክት ማድረግ የሚችሉ ከመሆናቸው ጋር ታይዞ በራሳቸው የሚበሩና የሚጠፉ ሲጠፉም ደግሞ የት ጋር እንደጠፋ አውቀን በአግባቡ ሞኒተር አድርገን እነዚህ መሰረተ ልማቶች መልሰን መጠገን የምንችልበትም ሁኔታ ፈጥረናል። በአጠቃላይ የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽህፈት ቤት ከተማዋ ጽዱና ደህንነቷ የተጠበቀ ሆኖ ለነዋሪዎቿ የተመቸች እንድትሆን የማድረጉን ስራ አጠናክሮ እንደሚቀጥል የገለጸ ሲሆን ህብረተሰቡም ትብብር እንዲያደርግ ጥሪ ያቀርቧል።